የዘውትር አድማጭ ተመልካቾቻችን በያላችሁበት የተለመደው ሰላምታችን ይድረሳችሁ እያለን ለሰዓቱ አሰባስበን ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ያዘጋጀንላችሁ ዜናዎቻችን የምናልፊ ነው የሚሆነው። በቅድሚያም አርዕስተ ዜናዎቹን በማስቀደም የምንጀምር ይሆናል። የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪ ነው። ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ ቀረበላቸው። የፋህድ ሸዋ ጠቅላይ ግዛት እዝ በነጻ ግዛቱ ጊዜያዊ ሲቪል አስተዳደር የመመስረትና ከህዝቡ ጋር ልባዊ ውይይት የማድረጉን ስራ ተያይዞታል። ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና አምስት ሰራተኞች መታሰራቸው ቅሬታ አስነስቷል። አምነስቲ ኢትዮጵያ፣ ሱዳንና ቱርክ ኤርትራውያን ስደተኞችን በኃይል ከሀገር እያስወጡ ነው ሲል ከሰሰ። እነዚህና ሌሎች ዝርዝር ዜናዎችን እንድንመተናል እስከ ዜናዎቻችን ማብቂያ ድረስ አብራቸው እንድትቆዩ በአክብሮት ጋበዝን። ቀዳሚ ወዳደረግ ነው ዜናችን ስናልፍ፣ የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ ቀረበላቸው። ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ሞንጆሪኖ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን፣ ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጋር ሰላም ነው የምንፈልገው፣ ለአካባቢያችን ሰላም መስራች ኃጢአት አይደለም በሚል ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለ የህወሓት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ያስረዱት ሞንጆሪኖ የህወሓት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ ለሚለው ምላሽ ሲሰጡ በፍጹም ውሸት ነው ሲሉ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን እራሳችን ለመከላከል እየተዘጋጀን ነው ብለዋል። ጌታቸው ረዳ የእኛ የፕሬዝዳንት አይደለም ያሉ ሲሆን በእኛ በኩል ጌታቸው ረዳን ከፕሬዝዳንትነት አውርደናል አውጀናል ብለዋል። የእኛን ትዕዛዝ ተቀብሎ ፕሬዚዳንቱ ማንሳት ግን የፌዴራል መንግስቱ ነው ብለዋል። ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም ያሉት ሞንጆሪኖ አሁን ላይ ያሉት የጊዜያዊ አስተዳደር አመራሮች ግን በእኛ በሚመራ ህወሀት መቀየር አለባቸው ብለዋል። የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆኑ ዜጎች የውትድርና ስልጠና እንዲሰጥና እንዲለማመዱ ለሁሉም ክልሎች አስተዳደር መመሪያ ማውጣቱ ይታወሳል። ይህ እርምጃ ከግዳጅ የተበተኑ ተጠባባቂ የነበሩና ቀደም ሲል በማገልገል ላይ የነበሩትን ያካትታል። በተጨማሪም ያገቡ ሴት ወታደሮችና ልጆች ያላቸው ወደ ወታደራዊ ክፍላቸው እንዲመለሱ ታዘዋል። ይህን ተከትሎ ሰሞኑ በርካታ ዜጎች ወደ ሳዋ ማሰልጠኛ የገቡ መሆናቸውን ተረጋግጧል። የአፋህድ ሸዋ ጠቅላይ ግዛት እዝ በነጻ ግዛቱ ጊዜያዊ ሲቪል አስተዳደር የመመስረት እና ከህዝቡ ጋር ልባዊ ውይይት የማድረግን ስራ ተያይዞታል። በሸዋ ጠቅላይ ግዛት እዝ ተጉለትና ቡልጋ አውራጃ በአንኮበር ወረዳ ደረፎ ቀበሌ የተደረገ ህዝባዊ ውይይት ነው። ፖለቲካዊውና ወታደራዊ ስራዎችን በእኩል እያስኬደ የነበረው ና ያለው ተራማጁ ሸዋ ጠቅላይ ግዛት እዝ በነጻ ግዛቶቹ ጊዜያዊ ቀበሌና ወረዳዊ አስተዳደሮችን ሲመሰርት ቆይቷል። ነገም ይቀጥላል። እንደ ሸዋ ጠቅላይ ግዛት የተደራሽነት ውስንነት ቢኖርም ደርሰን በሰራንበት ግን ህዝባችን ፍትህና ርትዕን ከጠላት እንዳይሻና እንዳይናፍቅ ፋኖ ሁሉን ማድረግ እንደሚችል በተግባር ማሳየት ተችሏል። ጠቅላይ እዙ ከህዝብ ጋር የሰራውን አደረጃጀት ተጠቅሞ በህዝባዊ ንቅናቄ ከሁለት ወር በፊት ሸዋ ውስጥ የጠላትን የድጋፍ ሰልፍ በሰልፍ ያከሸፈበትና ና ከትላንት ወዲያ የአድዋ ድል በነጻነት ያከበረበት ሂደት እንደ ማሳያ መውሰድ ያስፈልጋል። አደረጃጀቱ ጠላት ህዝቡ ውስጥ ለዘመናት ያቆያቸውን ብዙ አይነት ውስጣዊ ችግሮች ጭምር ተፈተውበታል። የጊዜያዊ አደረጃጀትና አስተዳደር ትህነግ ኢህአዴግና ኦህዴድ ብልጽግና በቅብብሎሽ ከሶስት አስርት ዓመታት በላይ በብአዴን ፈረስነት የአማራን ዘር ለማጥፋት ለባርነትና ጭቆና ለማመቻቸት እርስ በርሶ እንዳይተማመን ታሪክና ባህል አልባ እንዲሆን ሰርቶ የሚያገኘውን ሀብት በቀጥታም ሆነ ቀጥታ ባልሆነ መንገድ ተሰልቦ ለጠላቱ ገቢ እንዲሆን ተደርጎ የተዘጋጀውን የወያኔና ገዳ ስርዓት ወይንም አደረጃጀታዊ ሰንሰለት በጣጥሶ በምትኩ አማራዊ አደረጃጀት ወይም ቀመር በመዘርጋት ነው። ይ እዙ ይህንን አደረጃጀታዊ ቀመር ለመዘርጋት ላለፉት ሶስት አስርት ዓመታት ና አሁን ጠላት በአማራ ሕዝብ ላይ በሰራው ሁለንተናው የማጥፋት ድርጊቶችን ለህዝቡ ተንትኖ በማስረዳት በማሳመን ና መተማመን ላይ በመድረስ ወደፊት እየመጣ ካለው የከፋ የመጥፋት አደጋ እራሱ መከላከል ና በሂደትም ጠላቶቹን ማጥፋት በሚያስችል መንገድ በማዘጋጀት ና ማደራጀት ነው። ይህ ብርጋዴር ጄኔራል አሳምነው ጽጌ አማራ እንደ ጠፋ ተደራጅ ያለውን መሬት ላይ እንደመተግበር መተግበር ይወሰዳል። ጠላትን በራስ እንጂ በጠላት አደረጃጀት ማጥፋት እንደማይቻል ይታወቃል፣ ይታመናል። ስለሆነም ሌሎች ግዛቶችም ይህን ውጤት የተገኘበትን አደረጃጀት ወስዶ መስራት አማራን ከህልውና አደጋ ለማትረፍና እንደ ህዝብ ለማስቀጠል ይበጫል ከምንለውና ከምንጽፈው በላይ ጥቅሞ ፈርጀ ብዙ መሆኑን ማመን አስፈላጊ ነው ብለዋል። ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹ እና አምስት ሰራተኞች መታሰራቸው ቅሬታ አስነሳ። በማህበራት ተደራጅተው ከ15 ዓመት በላይ ለሐዋሳ ዩኒቨርሲቲ ያገለግሉ ከ750 በላይ ሰራተኞች የደሞዝ ማሻሻ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹና ከጥያቄው ጋር ተያይዞ ከአምስት በላይ ሰራተኞች መታሰራቸውን ለአዲስ ስታንዳርድ ገለጹ። ገለጹ። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ እኔ ጽዳት ነው የምሰራው፣ አስራ ሰባት ዓመታት አገልግያለው በወር አንድ ሺህ አንድ መቶ ብር ነው የሚከፈለኝ። ጭማሪ ስንጠይቅ የምንከፍለው ጭማሪ የለም፣ እናሰናብታቸዋለን አሉን። ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል። አምነስቲ ኢትዮጵያ ሱዳንና ቱርክ ኤርትራውያን ስደተኞች በኃይል ከሀገር እያስወጡ ነው ሲል ከሰሰ። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የሰብአዊ ምክር ቤት በሃምሳ ስምንተኛው የምክር ቤት ጉባኤ ላይ በንባብ ባቀረበው መግለጫ ባለፉት ሶስት ወራት ብቻ ስድስት መቶ ኤርትራውያን ስደተኞች በአስገዳጅ ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን አመላክቷል። የኤርትራ ስደተኞች የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሱዳንም ከፍተኛ ችግ ችግር እያጋጠመው እንደሚገኝ አምነስቲ በመግለጫው ጠቅሷል። በተጨማሪም በነሐሴ 2024 ቱርክ ወደ 180 የሚጠጉ ኤርትራውያንን በግዳጅ ወደ ኤርትራ መመለሷን እንዲሁም ጥገኝነትና ከለላ የማግኘት ህጋዊ መብታቸውን ጥሳለች በሚል የሰብአዊ መብት ተሟጋቾች ድርጅቱ ወቅሷል። ኢትዮጵያ በአልሸባብ ኢላማዎች ላይ አየር ጥቃት መፈጸመን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር አረጋገጡ። የሀገሪቱ መከላከያ ሚኒስትር አብዱልቃድር መሐመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የተፈጸሙ ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። አሜሪካ በሽብርተኝነት ለፈረጀቻቸው ቡድኖች ድጋፍ የሚያሳዩ የሌላ ሀገር ዜጎች ቪዛ እንደሚሰርዝ የሀገሪቱ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስታወቀ። ውጭ ጉዳይ ሚኒስትሩ በኤክሰስ ገጻቸው ላይ እንዳሰፈሩት በአሜሪካ እየኖሩ ለሽብርተኛ ቡድኖች ድጋፋቸውን የሚያሳዩ የሌላ ሀገር ዜጎች እንደማትታገስ እና ቪዛቸውን ቀምተው ወደ የሀገራቸው የምትልካቸው መሆኑን ጠቁመዋል። ይህ የሀገሪቱን ህግ መጣስ ነው ያሉት ሩቢዮ እርምጃው ዓለም አቀፍ ተማሪዎችንም እንደሚከታተል ይፋ አድርጓል። አሜሪካ በዓለም አቀፍ ዙሪያ ሽብርተኛ ብላ ከፈረጀቻቸው ቡድኖች መካከል ደግሞ የፍልስጤሙ ታጣቂ ቡድን ሀማስ አንደኛው መሆኑ ይታወቃል። ተማሪዎቹም ሆኑ ሌሎች በአሜሪካ የሚኖሩ የሌላ ሀገር ዜጎች ለሀማስ ድጋፍ ማሳየታቸውን ለመለየት ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂ ጥቅም ላይ ለማዋል እንዳቀደች ከስቴት ዲፓርትመንት ከፍተኛ ባለስልጣናት መረጃ ማገኘቱን አናዶሉ ዘግቧል። ሀማስ የጥቅምት ሰባቱን ጥቃት ከፈጸመበት ጊዜ ጀምሮ በማህበራዊ ገጻቸው ላይ ለታጠቁ ቡድኑ ያሳዩትን ድጋፍ አርቲፊሻል ኢንተለጀንስ ያጣራል ተብሏል። ይህ እርምጃ እንደሚወሰድ ማርኮ ሩቢዮ ይፋ ያደረጉት ባለፈው ወር ላይ ፕሬዚዳንት ትራምፕ ጸረ ሴማዊነት ለመታገል የሚያስችል መመሪያ ላይ ፊርማቸውን ካኖሩ በኋላ ነው ተብሏል። ባለፉት የጋዛ ጦርነት ጊዜያት በአሜሪካ የሚገኙ በርካታ ዩኒቨርሲቲዎች ውስጥ እስራኤልን የሚቃወሙ ሰልፎች በርትተው እንደነበርም ይታወሳል። የትራምፕ አስተዳደር ታዲያ መሰል እንቅስቃሴዎች ላይ ተሳትፎ ያደረጉ ተማሪዎች ቪዛቸው ተቀምቶ ወደ ሀገራቸው ለመላክ እየሰራ እንደሚገኝም ተናግሯል። ለሰዓቱ አሰባስበን ያጠናቀንላችሁ ዜናዎቻችን በዚሁ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድጠብቁን በአክብሮት ጋበዝን። ጤና ይስጥልን።